ብስሚላህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ የእኔ ተመልካቾችና ተከታታዮች በሙሉ ይህንን እጅ ስራ አሳያችኋለሁ ማለት ነው። ወደ እየጨረስኩ ነው። ይህ ሶስተኛ እና ስምንት ቀረኝ ማለት ነው፣ እንደምታዩት። ስለዚህ አሁን አሳያችኋለሁ፣ እንጀምር እናንተ ይህን መረብ ትይዙ እና ማለት ነው። የሚያስፈልጋችሁ ወይም ያስፈልጉት ይሄ ይቅር፣ ይሄ ይቅር ማለት ነው እና እንዴት አንድ ልጌ ከዚህ እንዴት እንደሚጀምር አሳያችኋለሁ። ረ ይሄ የጨረስኩ ነው። ተከታተሉ እና ከሴንተር ከምጀምሩት ይልቅ ይሄ ከመጀመሪያ ስለሚጀምር አይከብዳችሁ ለጀማሪዎች ማለት ነው እና ጀማሪዎች ከዚህ የሚጀመር ከጫፍ ብትጀምሩ አይከብዳችሁ። ምክንያቱም እየቆጠራችሁ እየቆጠራችሁ ስትሄዱ ሊከብዳችሁ ይችላል። ኦልሬዲ እንት ዲዛይን ላይ መጣላችሁ ይችላል ማለት ነው። ግን እንደዚህ አይነት ቀለል ያለ ከዚህ ከስኪን ኢንተር የሚጀመረው ከመጀመሪያ ጠረፍ ጋር አይከብዳችሁም ማለት ነው እና ለእናንተ የሚቀላቸው ብዙ ሳይኖች አሉ። ከመጀመሪያ ክንስ የሚጀመር ማለት ነው እና እንደዚህ አይነት ብጀምሩ ደስ ይለኛል። እንደኔ ለኔ ከኔ ተሞክረው ማለት ነው። እና አሁን ይሄን እንዴት እንደምሰራ የሚያስፈልጋችሁ ደግሞ ይሄ ሮሮሾ ያለ ምን አለበት ፈልጉት በመሐል ይገባችሁ። የሚቀርታ ኦፈር ያለ ኪሮሽ ቀጭን ሲሆን እንደዚህ ስንስብበት ማለት ነው ይሰራ እንደዚህ እንደዚህ በምንስብበት ሰዓት ከውስጥ ይሄን ንጹህ አይሆንላችሁም። ይሄን እንደምታውቁት ነው ማለት ነው። ጀሂ ጀርባ ነው ኖር ማሪ እና ኪሮሽ ልትገዙ ይሄ ኦፈር ያለ መሆን አለበት። እና ወደ ተመልካቾች ተከታተሉ። አሁን ከዚህ ጀምሮ ያሳያችኋለሁ። ከዚህ ጀምሮ

እናውጣና ማለት ሳባ አድርጉት በደንብ ማለት ነው። ከታች እጃችሁን አስደግፋችሁ ስትስቡት ይሄ ወደ ታች እንትን አይልም። ጥብቅ ስታደርጉት ማለት ነው። ከታች እንደ ይባላል ምንጭ የሆነል እንደለኛ ማለት ነው። ጭር ግፍ ግፍ ምናምን ነገር አይልም። ጽድት ይላል። በስነ ስርዓት ሳቡት ከታች በመሀል ጣታችሁ ወደ ላይ ጥብቅ ያድርጋችሁ እየደገፋችሁ ማለት ነው። ከዛ ሆነ እዚህ ጋ ማለት ነው። አውጣና፣ ችግር የለው እንደዚህ ካልቻታችሁ፣ ችግር የለው እንደዚህ አድርጎ መጀመሪያ እንደዚህ ብታደርጉት ቅርጹ ይወጣላችኋል። እናንተ ለመስራት አትቸገሩም ማለት ነው። ይታያችኋል አገልግሎት

ነው። ከዛ በኋላ እነዚህ ሙሉ አንሰርተን ከጨረስን በኋላ አሁን የታያችሁ ነው ጓደኞችን፣ ይችን ሙሉዋን ይሰራና እዚች ጋር ትጀምራላችሁ። ተከታታሊ በስነ ስርዓት ማለት ነው። እና በጣም ደግሞ ያፈጥናል። አንዱን ሁለት ቀን ሶስት ቀን ያኔ ፍሪ ከሆናችሁ ብዙ ስራ ማይበዛባችሁ ከሆነ ኦልሬዲ ይህን ሁለት ቀን ሰሩታላችሁ እና አይቆይም ጊዜያችሁን የማይወስድባችሁ ማለት ነው። ስሩት ያምራሉ ነው። የሮሻችሁን ወፍራም አድርጉት። ይሄን ከታች እየተው እንዳያስቸግራችሁ የምትያጁ ክሮች ላይ ጫባችሁ ወይም ለዋት ማለት ነው። በደንብ ይወደጋገኛችሁ በስነ ስርዓት ካያችሁ ምንም መስራት ያስቸግራችሁ ማለት ነው። በጣም በሴት ነው ለጀማሪዎች ማለት ነው። ትልቅ ዲዛይን ላይ እንደሚመቻችሁ ጀምሩ። በጣም ከባድ ዲዛይኖች ስትሰሩ አንደኛ እንትኑ ማዕዘን አይመጣላችሁም ልትቸገር ትችላላችሁ። አይ ሸይከረ ከዚህ ከጫፍ የሚጀምር ብትሰሩ እንደኔ ደስ ይለኛል ማለት ነው። ከኔ ተሞክሮ ስነግራችሁና አነ የመጀመሪያ ጊዜ የሰራሁት ኮከብ ስሰራ በጣም ድ ለመቁጠማት ትልቅ ላይ ነበር። ዜጋ ሲሚንት ስለሆነ ግን እንደዛ ጥፋችሁ ልታደርጉት ያም ይከብዳል ማለት ሳይሆን በስ ያኔ ይሄ ይቀላችኋል ለመስራት ማለት ነው። የሚከብድ ነገር የለም ራሳችሁ ትኩረት ከሰጣችሁት ማለት ነው። ኢንሻአላህ በቀጣይ ደግሞ የዚህ የኔ የዳንቴል ሰራ ሰራው ማሳያችኋለሁ እና ጓደኞቼ እንደምታዩት

ሁሉ ጓደኞቼ ይሁን እንደምታዩን አንዷን ፓርት ጨርሻለሁ ማለት ነው እናንተ ፊት እንደምታውቅ ማለት ነው። ይህን ሀገሪቱ ሰራሁት እና ስትጀምሩ ከዚህ ሁለተኛው ፓርት አድርጋችሁ እነሱ ኢንተር መጣች እኔ እንደነገርኳችሁ መጀመሪያ ላይ ሶስቱንም ስለሰራሁ ነው ማለት ነው። ከዚህ እንዳልጀመር ኦልሬዲ ሁለት ሶስት ቢሆን ማለት ነው ይህን ስለጨረስኩ ነው ከ እዚህ ጋር መጀመሪያ ላይ ያልጀመርኩላችሁ ከዚህ ጋር ይችን የጨርች የጨረስኩ ስለሆነ ማለት ነው። እና ወደ ጓንቶማቼ ኢንትሩ በልቱ እዚህ ጋር ሁለት እዚህ ጋር ዲዛይኖች መሀል ሴንተር ሲጀምሩ ሊከብዳችሁ ይችላል። እያ እንደዚህ አይነት ቀልል ባለ ዲዛይን ብትሰሩ እናንተ አትቸገሩ ማለት ነው። እና ውድ ጓደኞች ሆይ ከተመቻችሁ ላይክ ኮሜንት፣ ሳብስክራይብ ማድረጋችሁን አትርሱ። ውድ ጓደኞች እንደወደዳችሁት ተስፋ አደርጋለሁ። እና ይህ አሳይናችሁችን ትመስላለች። ከዚ ቀጥላችሁ ደግሞ ዝጅጋት መጡ እና በዚህ ስቤት ዛሀ ቤት ዝጅጋት ትጀምራላችሁ። ከዛችሁ እንደጨረሳችሁ ወደ ዚህ ያለ ዲዛይን ወይ ይከብዳችሁ። እንደተማራችሁበት ተስፋ አደርጋለሁ።